ፋኖዎች አዲስ አበባ ገብተዋል። እጅግ ልዩ ምስጢራዊ መረጃ ደርሶናል። እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ። በቲክቶክ ታዋቂው አዶና የተባለ ግለሰብ የታሰረበት አወዛጋቢ ምክንያት ታውቋል። ዝርዝሩ በቆይታችን ይቀርባል። በኦሮሚያ ክልል የዜጎች እገታ ተጠናክሮ ቀጥሏል። ድርጊቱ ብዙዎችን ሰለባ እያደረገ ይገኛል። ልዩ ምስጢራዊ መረጃ ተሰምተዋል። ተጨማሪ ዘገባ ይዘንበታል። ሁለት የዶቼ ቬለ ጋዜጠኞች የስራ ፈቃድ በቋሚነት ተሰርዟል። በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክብሯትና ክብሯን የጥበብ ሚዲያ ቤተሰቦች፣ በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል።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 ዛሬ በኢትዮጵያ ንግድ ባንክ አንድ የሰውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም እየተሸጠ ሲሆን፣ የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር የተሸጠ ሲሆን ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 184 ብር ከ6 ሳንቲም ይሸጣል። እግድ ከተጣለባቸው ዘጠኝ የዶች ቨለ ዘጋቢዎች መካከል የሰባቱ ሲነሳ ሁለቱ ጋዜጠኞች በዘላቂነት መታገዳቸውን ጣቢያው አሳወቀም። የኢትዮጵያ መገናኛ ብዙሃን ባለስልጣን ኢትዮጵያ ከሚገኙ የዶቼ ቬለ ዘጠኝ ዘጋቢዎች መካከል ሰባቱ ላይ የጣለውን እገዳ ማንሳቱን ጣቢያው አሳውቋል። ሆኖም በጣቢያው ሁለት ሰራተኞች በዘላቂነት ከስራ መታገዳቸውን ከኢትዮጵያ መገናኛ ብዙሃን ባለስልጣን መስማቱን ገልጾ እርምጃውን አጥብቆ አውግዟል። አያይዞም የኢትዮጵያ መገናኛ ብዙሃን ባለስልጣን ስህተት አለባቸው ያላቸውን ዘገባዎች አሊያም የኢትዮጵያን ሕግ የሚጥሱ የሚላቸውን መረጃዎች እንዲያቀርብ ዶቸቨለ በድጋሚ መጠየቁን ከጣቢያው የተገኘው መረጃ ያሳያል። ከተለያዩ የኢትዮጵያ አካባቢዎች ለዶቸቨለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ጊዜያዊ እገዳ የተጣለባቸው ጥቅምት 13 2018 ነበረም። ጣቢያው በወቅቱ በይፋው የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤ ዶቸቨለና ወኪሎቹ የኢትዮጵያን ህግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲልም ገልጾ ነበር። የዓለም አቀፉ የጋዜጠኞች ፌዴሬሽን በበኩሉ ጥቅምት 22 2018 ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለሥልጣን የዶቸ ቨለ አማርኛ ዘጠኝ ዘጋቢዎችን በጊዜያዊነት ማገዱን በጽኑ ማውገዙ ይታወሳል። ውሳኔው በአስቸኳይ እንዲቀለበስም ጥሪ አቅርቦ ነበር። ፌዴሬሽኑ ይህ እርምጃ የዶቸ ቨለ ዘገባን ዝም ለማሰኘት በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ ማስፈራሪያ ድርጊት ነው ሲል በ ቱ ማስታወሱ አይዘነጋም። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ሀብተማርያም የተባለውን ተጠርጣሪ በቁጥጥር ስር ማዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ሀብተ ማርያም የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ዛሬ ምሽት ባወጣው መግለጫ አሳውቋል። ቲክቶከር አዶናይ ብርሃነ ሀብተ ማርያም በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ በመልበስ በአደባባይና በቴሌቪዥን ቀጥታ ስርጭት የታዩትን አምስት ተጠርጣሪዎች በቁጥጥር ስር ባዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን ፌዴራል ፖሊስ ገልጿል።

አዶናይ በቅርቡ በተካሄደው በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በአራት ዙሮች ማሸነፉ ይታወቃል። የፌዴራል ፖሊስ በመግለጫው እውቅናና ገንዘብ ለማግኘት ብቻ በማሰብ በሚዲያዎች ኃላፊነት በጎደለው አኳኋን የተጠቀሙ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውን በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የጀመረውን ምርመራ ጠናክሮ እንደሚቀጥል ታውቋል። ቀደም ሲል የኢትዮጵያ ፌዴራል ፖሊስ በሶስተኛው ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ እየታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን ይፋ አድርጓል። ግለሰቦቹም ወንጌላዊት ገብረ እንድሪያስ በርሄም፣ በረከት ጸጋ፣ የጅፋር መቅድም፣ ደረጀ መንግስቱ፣ ግሩም ገ ገዛኸኝ ቀጨኔ፣ ዮሐንስ መኮንን፣ ሀብተ ማርያም የተባሉ መሆናቸውን የፌዴራል ፖሊስ አመላክቷል። በኢትዮጵያ ሰርጎ ገብ የተሰኘ የሳይበር ጥቃት ሙከራ በከፍተኛ መጠን እንደሚፈጸም የኢንፎርሜሽን መረብ ደህንነት አስተዳደር አሳወቀም። በኢትዮጵያ ላይ ከሚፈጸሙ የሳይበር ጥቃት ሙከራዎች መካከል ከፍተኛ መጠን የያዘው ሰርጎ ገብ የተሰኘው የሳይበር ጥቃት መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አሳውቋል። ይህ የሳይበር ጥቃት በድረ ገጽ በቁልፍ መሰረተ ልማቶች እና ሌሎች ዘርፎች ላይ ኢላማ ያደረገ እንደነበረ የኢንፎርሜሽን መረብ ደህንነት አስተዳደር የሳይበር መከላከል ዳይሬክቶሬት ዳይሬክተር መሐመድ ፈረጅ ገልጸዋል። በተያዘው በጀት ዓመት የመጀመሪያው ሶስት ወራት 13443 ጥቃቶችና የጥቃት ሙከራዎች መመዝገባቸውን ተናግረዋል። አክለውም በኢንፎርሜሽን መረብ ደህንነት አስተዳደር እና ቁልፍ መሰረተ ልማቶችን በሚያስተዳድሩ ተቋማት ጥረት 97.16 በመቶ ለሚሆኑት የጥቃት ሙከራዎች ምላሽ ተሰጥቶባቸዋልን ብሏል። የሳይበር ጥቃት ሙከራዎቹ ቢሳኩ እንደ ሀገር ይደርስ የነበረው ጉዳት ከፍተኛ በመሆኑ የሳይበር ጥቃቶቹን በመቆጣጠር የጉዳት መጠንን በመቀነስ ድጋሜ ለጥቃት እንዳይጋለጡ ደህንነታቸውን የማጠናከር ስራ ተከናውነዋል ሲሉ ገልጸዋል። በቁልፍ መሰረተ ልማቶ ላይ የሚቃጡ አይነተ ብዙ የሳይበር ጥቃት ሙከራዎችን በማክሸፍ ብሔራዊ ጥቅምን የማስጠበቅ ስራ ተጠናክሮ እንደሚቀጥል ኃላፊው አክለው ጠቅሰዋል። ኢትዮጵያ ከአፍሪካ ሀገራት መካከል በሰው ሰራሽ አስተውሎና ዲጂታላይዜሽን ምክንያት በብዛት የሳይበር ጥቃቶች ኢላማ እየሆነች መምጣቷን ቼክ ፖስታይን ፖስታይን ሶፍትዌር ቴክኖሎጂ በ2025 የአፍሪካ የሳይበር ደህንነት በቅርቡ ባወጣው ሪፖርት አመላክቷል። ሪፖርቱ በአሁኑ ጊዜ በአፍሪካ ያሉ ድርጅቶች በሳምንት በአማካኝ ከሦስት ሺህ በላይ የሳይበር ጥቃቶች እንደሚያጋጥማቸው አሳውቋል። ኢትዮጵያ የ261 ሚሊዮን ዶላር ብድር የምታገኘው የስራ አስፈጻሚ ቦርዱ በመጪዎቹ ሳምንታት ውሳኔ ከሰጠበት በኋላ መሆኑን አይኤምኤፍ አሳወቀም። ዓለም አቀፉ የገንዘብ ተቋም አይኤምኤፍ እና የኢትዮጵያ መንግስት ከፍተኛ ባለስልጣናት የ3.4 ቢሊዮን ዶላር የተራዘመ ብድር አቅርቦት መርሃ ግብር የአራተኛ ዙር ግምገማን ለመደምደም የሚያስችል ስምምነት ላይ መድረሳቸው ተገልጿል። ስምምነቱ ጸድቆ ወደ ስራ በሚውልበት ወቅት ኢትዮጵያ 261 ሚሊዮን ዶላር የብድር አቅርቦት የምታገኝ መሆኑ ተገልጿል። ስምምነቱ የተፈጸመው በአልቫሮ ፒሬስ የተመራው የዓለም አቀፉ የገንዘብ ተቋም ቡድን በተቋሙ የገንዘብ መላኪያ መርሃ ግብር የሚደገፈውን የማይክሮ ኢኮኖሚክ ማሻሻያ እና በኢትዮጵያ መንግስት ቅድሚያ ትኩረት የተሰጣቸውን ፖሊሲዎች አፈጻጸም ሁኔታ ከመርሃ ግብሩ አራተኛ ዙር አፈጻጸም ግምገማ እንደ አውሮፓውያን የዘመን አቆጣጠር ከጥቅምት 30 እስከ ህዳር 23 2025 በአዲስ አበባ ሲገመግም ከቆየ በኋላ ነው። ውይይቱ በበይነ መረብና በአካል ከታህሳስ 3 እስከ ታህሳስ አምስት ቀን 25 ቀጥሎ ከተካሄደ በኋላ ዓለም አቀፉ የገንዘብ ተቋም በአራተኛው ዙር ግምገማ ለኢትዮጵያ 261 ሚሊዮን ዶላር የብድር አቅርቦት ለመስጠት የወሰነ ሲሆን ይህም እስካሁን ድረስ ተቋሙ ለኢትዮጵያ የሰጠውን ብድር 2134 ሚሊዮን ዶላር ያደርሰዋል። በመርሃ ግብሩ መጨረሻ ላይ በሰጡት ጋዜጣዊ መግለጫ ላይ የዓለም አቀፉ የገንዘብ ተቋም ልዑካን ቡድን መሪም አልቫሮ ፒሬስ ዓለም አቀፉ የገንዘብ ተቋም ቡድን የኢትዮጵያ መንግስት ባለስልጣናት በኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም አራተኛ ዙር ግምገማ ባለሙያዎች ደረጃ ስምምነት ላይ ደርሰዋል ብለዋል። ስምምነቱ የሚጸናውና ተፈጻሚ የሚሆነው ዓለም አቀፉ የገንዘብ ተቋም ማኔጅመንት የተቋሙ ስራ አስፈጻሚ ቦርድ በቀጣይ ሳምንታት ውሳኔ ሲሰጥበት መሆኑ ተነግሯል። ወደ ገበያ መር ስርዓት የተሸጋገረው የውጭ ምንዛሬ ለውጥን ጨምሮ የሀገሪቱ ኢኮኖሚ ማሻሻያ ፕሮግራም አፈጻጸም በመልካም ጎዳና ላይ የሚገኝ መሆኑን የቡድን መሪው ገልጸዋል። በተቋሙ የሚደገፈው የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ እድገት እየታየበት መሆኑንና በልዩ ልዩ የኢኮኖሚ መለኪያዎች አንጻር ሲታይ ከሐምሌ 2024 አጋማሽ ጀምሮ አበረታች ውጤቶች የተመዘገቡ መሆኑን ተናግረዋል። ይህም ጠንካራ በሆነው የወርቅ፣ የግብርና፣ የኤሌክትሪክ ምርቶች እየተደገፈ መሆኑን አብራርተዋል። አይነስውር የሆኑት አቃቤ ሕግ በታጠቁ አካላት መታገዳቸውን የኦሮሚያ ክልል አቃቤ ሕግ ማኅበር አሳወቀም። በኦሮሚያ ክልል ምዕራብ ሸዋ ዞን ኤጀርሳ ወረዳ የመሬት ጉዳይ አቃቤ ሕግ የሆኑት ሽብሩ ጉታ መገርሳ ህዳር 29 ቀን 2018 ከቱሉ ቦሎ ከተማ ወደ ጊንጪ በመጓዝ ላይ ሳሉ በታጠቁ አካላት ታግተው መወሰዳቸውን የኦሮሚያ አቃቤ ሕግ ማኅበር አሳውቋል። ማህበሩ ትላንት ምሽት ባወጣው መግለጫ የመሬት ጉዳይ አቃቤ ህግ የሆኑት ሽብሩ ጉታ አይነስውር መሆናቸውን ገልጾ ለዚህ አደጋ የተዳረጉት በምዕራብ ሸዋ ዞን ባጮ ወረዳ የሚገኙትን እናታቸውን ጠይቀው ወደ ዲንዲ ወረዳ በመመለስ ላይ ሳሉ መሆኑን ገልጿል። የኦሮሚያ አቃቤ ህግ ማህበር ከሰብአዊነት በራቀ መልኩ መታገዳቸውን በጽኑ አውግዟል። ሽብሩ ጉታ በ2016 ወደ ፍትህ ስራ የገቡ ሲሆን በሥነ ምግባር ለህዝብ እያገለገሉ የነበሩ ጠንካራ ሠራተኛ መሆናቸውን ማኅበሩ ገልጿል። ማኅበሩ አቃቤ ህጉ አይነስውር በመሆናቸው በሀገር ውስጥና በዓለም አቀፍ ሕግና ደንቦች መሰረት ልዩ ጥበቃና ድጋፍ ሊደረግላቸው የሚገባ ቢሆንም ታፍነው መወሰዳቸው የህግም ሆነ የህዝብ ሥነ ምግባርን የጣሰ ተግባር ነው ሲል አውግዞታል። ፋኖዎች አዲስ አበባ ገብተዋል። ሰሞኑን አንደኛው የፋኖ አንጃም ከመንግስት ጋር ያደረገውን ስምምነት በማስመልከት ዛሬ አዲስ አበባ ላይ መግለጫ ሰጥተዋል። በመግለጫው በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገው የሰላም ስምምነት ድርጅታዊ እውቅና ያለው መሆኑን አሳውቀዋል። የአማራ ፋኖ ህዝባዊ ድርጅት የፖለቲካ መምሪያ ምክትል ኃላፊ እያሱ አበራም በዚህ ወቅት እንዳሉት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰው የሰላም ስምምነት ድርጅታዊ እውቅና ያለው ነው ብሏል። የፈጸምነው ስምምነት የአማራ ህዝብን ወደ ሰላም የሚመልስ መሆኑን ጠቁመው ስምምነቱ በድርጅቱ አመራሮችና ሰራዊቶች ተቀባይነት ያገኘ መሆኑን ገልጸዋል። የአማራ ህዝብን ጥያቄ በሰላማዊ መንገድ ከመንግስት ጋር በመሆን ለመፍታት እንደሚሰራ ኃላፊው ተናግረዋል። ሀገርን በሚያፈርስ ተግባር የተሰማሩ አካላት እየሄዱበት ያለውን ሂደት ለማንም እንደማይጠቅም የገለጹት ኃላፊው ለአማራ ህዝብ እንታገላለን የሚሉ አደረጃጀቶች የሰላም አማራጭን እንዲቀበሉ ጥሪ አቅርበዋል። የአፋድ ጎጃም ጠቅላይ እዝ የፋይናንስ ኃላፊ ከፍ አለሙሉ በበኩላቸው ድርጅቱ የአማራ ህዝብን ጥያቄ ለመመለስ ሲታገል መቆየቱን አንስተው ሰው የሰላም ስምምነት ህዝቡን ወደ ልማት የሚመልስ ነው ብለዋል። የወሎ ቤተ አማራ ጠቅላይ ግዛት እዚህ የህዝብ አስተዳደርና ማህበራዊ ጉዳዮች ኃላፊ ግርማ እጅጋየሁ በበኩላቸው የአፋድ የትጥቅ ትግል አካሄድ ለአማራ ህዝብ ጥቅም ባለማስገኘቱ ወደ ድርድር መመለሱን ጠቁመዋል። በተጨማሪም ድርጅቱ የውክልና ጦርነት ተሳታፊ የመሆን ፍላጎት እንደሌለውም ተናግረዋል። ክብሯትና ክብሯን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል።